ሰው እንድንሆን የሚያግዘን ጸሎት ነው። አባቶቻችን በጸሎት ኃይል ውስጥ ሰውነታቸውን አግኝተው ክፉውን አውቀውት ስነ ምግባራቸውን ጠብቀው ክብራቸውን ይዘው ወደ መቃብር ሲሄዱ ዛሬ መቃብራቸው ክፉውን መንፈስ የሚዋጋ ሆኗል። ዛሬ የእኛ ሲሞት ልክፍት ነው የሆነው። ራሱ ሰው ሞቶም ልክፍት ይሆናል። ክፉ ሰው ሲሞት መቃብሩን ስትረቅጡ ልክፍት ነው የሚሆነው። ይሄ ውቃቢ ዛር ያለበት ሰው ሲሞት ልጆች ሄደው ማዬ አባዬ ሲሉ አሃ እስከ ዛሬ የኖርኩበትን ፈረሴን አጥፍቻለሁ፣ ቀብር ያለሁ አንተ የት አመልጣለ ብሎ እዛው ይዝሃል። በቃ እንደዛ የተለካከፈው ትውልድ አሁንም ብዙ ነው። አብሮ ከመወለድ ሌላ ከሞት በኋላ የሚገባብን መንፈስም ቀላል አይደለም። ስለዚህ ጸሎት ሰው ለመሆን ያግዛል። ሁለተኛ ሰው ለመውለድ ያግዛል። ጸሎት ምን ለመውለድ ሰው ለመውለድ የጸለያችሁ ጊዜ የተወለዱ ልጆች ጸጥ ያሉ ናቸው። ዝም ያሉ ናቸው። ረጋ ያሉ ናቸው። አያለቅሱ፣ አይበጠብጡ። ዝም ብለን እየተኛን የወለድናቸው ልጆች ሳት ነኳቸው፣ ይጮሃሉ። ሳት ቆነጥጣቸው፣ ያለቅሳሉ። ሳት ነግሯቸው፣ ይናገራሉ። ሳት ነኳቸው፣ ይነካሉ። ስታስቡላቸውማ ይከፋቸዋል፣ በጣም ይከፋቸዋል። ጥሩ ነገር ገዝተ ከመጣ ይጠሉታል። ያን ውስጥ ያለው ጠላት ስለሆነ ነው። በጎ ነገር የምታደርጉለትም ሰው ተመልሶ ጠላት የሚሆነው ውስጡ ያደረበትን ኀይል ስላላወቅን ነው። ስለዚህ በጎነትንና ቅንነትን በጋራ እንድንጠላ የሚያደርገን አንዱ ሰው እንዳንሆን ከሰው አለመወለዳችንም ጭምር ነው። ጸሎት የለም፣ ምስጋና የለም፣ መንፈሳዊ በረከት የለም። ሌላው ደግሞ በእውቀት ብቻ የሚኖር ይመስለናል። አላሁን በእውቀት ብቻ በጥበብ ብቻ የሚኖር ይመስለናል። ይሄው ቅድም አንድ ወንድማችን እዚህ መቶ የነበረው ምንድነው ያለው? ስንት ዲግሪ ስንት ማስትሬት ነበረው ግን ስቃይን ለማቆም ማሪዋና ወስዳለሁ አለ። መማር ለማሪዋና ሆነ ማለት ነው። ሰው ሆኖ ለመኖር የማያስችል ባህሪያት ከዚህ ሁኔታ ውስጥ የሚመነጩ ናቸው።